ሦስት ወሬዎች አሉ። ለምሳሌ ለሰርግ ተኮሰው ርችት አወዛገበ፣ ለኮካ ስቱዲዮ የታጨው አቀንቃኝ ታወቀ፣ ታዋቂ ሙዚቃ አቀናባሪው ሊሞሸር ነው። እንዲህ አይነት ወሬዎች አሉ። ወ ይባል ጥሮጦ ደስ ይላል። የፖሊስ ይባል ትንሽ ዘግናይ ነገር ነበረ። የምንጠብቀው ግን ለሰርጉ ለሰርግ ተኮሰው ርችት እንግዲህ የሳምንቱ ትልቅ ወሬ የትኛው ነው ብለን እናቀርብ? ምርጫ አንቺ። አዎ እሱ ቢቀርብ። እኔ እንግዲህ ሙሽራ ከሙሽራው እንደሰማ ነው፣ ደወል አድርገን አግኝተነዋል። እንግዲህ ሙሽራ ዳንኤል ይባላል። ከባለቤቱ ጋር መልስ ተጠርቶ ነው ወደ ቦታው የተገኘው። አንዳንዴ ደስታ እንዴት ይገለጻል የሚለው ላይ እንደውም ሙሽራው ምንድነው የሚለው እንግዲህ ያለ ፍቃድ ርችት መተኮሱ ካለማወቅ ነው። ብዙዎቻችን አናውቅም። አዎ መጀመሪያ አሁን ሰርግ ሊሆን ሰርግ ብቻ አይደለም፣ ሌሎች የደስታ ዝግጅቶች፣ ልደት ሊሆን ይችላል ሌሎች ሌሎች ነገሮችም እና ልክ እዚህ ላይ በቃ ርችት ብለህ ታስባለህ እንጂ ፍቃድ የሚለው ነገር ይመጣል። ግን ደግሞ እነዚህ ነገሮች አንዳንዴ በመንግሥትም ደረጃ ለምሳሌ ያው በዓላት ሲከበሩ ነገ በዚህ ሰዓት ይህን ያህል ምድፍ ይተኮሳል ወይም ደግሞ አሁን የርችት ነገሮች ሲኖሩ፣ አሁን አሁን የሉም እንጂ፣ ነገ በዚህ ሰዓት ይህን ባህል ምክንያት በማድረግ በዚህ ሰዓት ላይ ርችት ሰው እንዳይደነግጥ ማለት ነው። ከዛ ከዛ አንጻር ነው እንግዲህ ፍቃድ የሚያስፈልገው። የእነዚህ ሙሽሮች አጋጣሚም ለሌሎች ሙሽሮች ትምህርት ይሰጣል ብለን እናስባለን። ሌሎች ሙሽሮች ብቻ ሳይሆን ድግስ ለሚያደርጉና ከርችት ጋር የተገናኘ ነገር ለሚያደርጉ ሰዎች ሁሉ ጥሩ ማስጠንቀቂያ ነው የሚሆነው። ግን የርችቱ መጠን ይለያያል አይደለ?

አርችቱ በዛ በመተኮስ ነው የሚለውና ለቡሄማ ምንም ነገር እንደማይጠየቅ ባለፈውም ቡሄ እኮ አይተናል አይደል እንዴ። ስለዚህ ያለ ፈቃድ ርችት መተኮስ በሚለው ነው እንግዲህ ለመጠየቅ የበቁት እነዚህ ሙሽሮች እና የሙሽራውም ቃል እንደሚያስረዳው ከሆነ አለ በቃ እንደሚ እንደሚጠየቅ እንደዚህ አይነት ነገሮችን አናቅም። ብዙ ጊዜ ህጎች ህግ ለምሳሌ አለማወቅ ተጠያቂነት አያድንም እ። የሙሽራው ሀሳብ ላይ እንደዛ ነው። እና እስከ መጠየቅ ደረሱ። በኋላ ላይ ግን ነገሮች በመግባባት ምክንያቱም ሰርግ መሆኑን ፖሊስ ሲያቅ ማሳወቅ ነበረባችሁ እንዲህ አይነት ነገር ልናደርግ ነው ምክንያቱም ለነዋሪው ደህንነት ሲባል አንዳንዴ እኮ እሜ ደውለውም እኮ እዛ አካባቢ ያለ ሰው ነው ሲደነግጥ፣ ምንድ ነገር ይላል ለምን ነገር። አዲስ አበባ ስቴዲየም በአንድ ወቅት ቅዱስ ጊዮርጊስ ሻምፒየን ልክስ ሲሆን ርችት ሊተኩሱ ይዘው መጥተው ነበር እና ፖሊስ እና አይተኮስም፣ ግን ፍቃድ ቅር መጥተዋት ተጠይቃችሁበት ተብሎ ሲከለከል አስታውሳሉ። እዛው ስቴዲየሙ ስለነበር ማለት ነው። ከዛ ደግሞ ለአፍሪካ ሻምፒየንሺፕ ወጣቶች ሲካሄድ ደግሞ እንደዚሁ ስቴዲየሙ መዝጊያውና መክፈቻው በርችት ያማረበት ወቅት ደግሞ እንደዚህ ቀድመህ ደግሞ ስታስፈቀድ ማለት ነው። አዎ አንዳንዴ እንግዲህ ለሰርግ የተዘጋጁት ለመልስ የተዘጋጁት ሙሽሮች በዚህ ምክንያት የሆነውን ነገር ሄደው እስከ ማስረዳት ድረስ ደርሰው በኋላ ላይ መግባባት ተደርሶ እንደገና መጥተው ፕሮግራማቸውን ለመቀጠል ችለዋል። ግን ሙሽራው እንደተናገረው ከሆነ ያው እንዲያን ነገሮች ፈቃድ እንደሚያስፈልጋቸው እስከሚነገርኝ ድረስ አላውቅም ነበር። እና በዝግጅታቸው ላይ ያው ትንሽ እኛ ያሰብነው ደስታችንን ብቻ ነው እንግዲህ እና ከዛ አንጻር ለሰርጌ ለሰርጉ የተለየ ነገር ሰጥቶታል። ምክንያቱም አሁን አንዳንድ ሰርጎች አሉ ምንም አይነት ትዝታ ሳይኖር አዎ። እኛም እዚህ ቦታ ላይ እንድናቀርበው ምክንያት የሆነው አሁን የሰርጉ ወቅት ነው። ብዙ ሰርጎች አሉ። ከአሁን በኋላ ምን አይነት እንዲህ አይነት ነገሮችን ለማድረግ ካሰበ አንድ ሰው ማንነው ማውራት ያለበት እንዲህ አይነት በዓላቶችን ላከብር ነው እንዲህ ላደርግ ነው ብሎ የማሳወቅ ነገር እንዲኖር። አዎ ከርችት ጋር በተያያዘ እንግዲህ ሌሎች ርችትና መሰል ነገሮችን ለማድረግ ላሰቡ ጥሩ ጥቆማ ይመስለኛል። እንግዲህ ታዴ ርችት ካሰብ መጀመሪያ እስኪ ለሙሽራ ዳኒና ለባለቤቱ እንግዲህ መልካም ጋብቻ ብለናል። ለሰርግ የተኮሰው ርችት ነው እንግዲህ ስላስደነገጠ እኛም እንድናወረው ምክንያት የሆነው የሰርግ ዘፈን እንጋብዛቸው። ለሙሽሪት የአብርሃምና የሳራ ሰርግ ያርግላችሁ። ከእንደዚህ አይነት ሰርግ ጀርባ ደግሞ ሰርግ ላሰባችሁ ልታደርጉ የምታስቧቸው ነገሮች ካሉ አስቀድማችሁ መናገር ነው። የሀይልዬ ታደሰን አዲስ የሰርግ ዘፈን ዲጄ ናቲ ጋብዟችኋል። እስከሌሊት ሰባት ሰዓት ሸገር ላይ ነው ታዲያስ አዲስ ፕሮግራም ታዲያስ አዲስ ነው። በሁለተኛ ደረጃ ያዝነው ወሬ ለኮክ ስቱዲዮ የታጨ ዘፋኝ አለ እንግዲህ ያዘፋኝ ማን ነው? ኮክ ስቱዲዮ ላይ ኢትዮጵያውያን አቀንቃኞች በመሄድ ከአፍሪካውያን ናቻቸው ጋር የሙዚቃ ስራ ያቀርባሉ። አዎ ከዚህ ቀደም ቤቲ ጂን፣ ልጅ ሚካኤል እንግዲህ በጣም አሪፍ ነገር ሲያሳዩ ነበር ናሄሩት እነሱ ሁለተኛው ዙር ናቸው። የመጀመሪያው ዙር ላይ እነ ቴዲ አፍሮ የነበሩበት ማለት ነው። የመጀመሪያው ዙር ከዛ ሁለተኛው ዙር እነ ቤቲጂ እነ ልጅ ሚካኤል ነው ያየንበት። አሁን ይሄኛው ሶስተኛው ዙር የመጀመሪያው ሳምንት ማለት ነው እንዴ። ስለዚህ እስኪ ከመልዕክት በኋላ በቀጥታ ይህን ይሄን ወሬ ታደምጣላችሁ። ለከኩ ስቱዲዮ የተታጨውን አቀንቃኝ ታዲያ ፈልገህ አገኘኸው አውራውና እስኪ ንገርን ማን ነው እንሰማዋለን። የምታደምጡት ታዲያስ አዲስ ነው። አሁን አሁን እጅግ በጣም ተወዳጅ የሆኑ ከመጡ ወጣት አቀንቃኞች መካከል ሳሚዳን በቀዳሚነት ይጠቀሳል። ዛሬ ደግሞ ስለ ሳሚዳን አዲስ መረጃ ሰማንና እንግዳችን ልናደርገው ወደድን። ነገ ወደ ኮክ ስቱዲዮ ሶስተኛ ዙር የመጀመሪያው ሳምንት ላይ ሳሚ መመረጡን ሰማሁኝ። እንኳን ደሳለ ብዬ ላናግረው መስመር ላይ ነው የሚገኘው። ሳሚ እንኳን ደሳለ። በጣም አመሰግናለሁ። እንኳን አብሮ ደስ ያለ። ሻንጣ ተዘጋጀ? እንዴት ነው ጉዞ? አዎ በሁሉም ነገር ተዘጋጅተናል። ያው ቀድሞ ነው፣ በጣም ፕሮፌሽናል ሰዎች ናቸው እነዚህ ያዘጋጆች፣ እና የሚያስፈልገውንም ነገር ምናምን ቀድሞው ይነግራሉ። እኔ ያው የተለያዩ ኢትዮጵያያኖች ልምድም ስላላቸው ከዚህ በፊት የሄዱ የኛ የራሳችን ሙዚቀኞች አሉ እነ ቤቲጂ ልጅ ሚካኤል ሀይሎት ሰክማሪ የመሳሰሉ ብርቅ የልጆች ሄደዋልና እነሱም ጓደኞቼ ስለሆኑ ጠይቅያቸዋለሁ ያለውን የነበረውን ሁኔታ አለ። ተዘጋጅቻሉ በሁሉም ነገር እንዳልከም ሻንጣውም ተሸክፋል። በኮክ ስቱዲዮ እንግዲህ በጣም ከበርካታ ፕሮፌሽናል ሎች ጋር የምትገናኝበት እድል ነው። እኛም በኢቢኤስ ቴሌቪዥን የተላለፉትን ፕሮግራሞች መከታተሉ እድሉ ነበረ እና ከትልልቅ የአፍሪካ ሙዚቀኞች ጋር ነው የምትገናኘው። እና አብራቸው የምትሰራቸውን ትልልቅ የአፍሪካ ሙዚቀኞች የመስማቱ እድላለን እነማን እንደሆኑ ሁለት አይነት ነው። የመጀመሪያው እንግዲህ አሁን እኔ ሲሄድ ላውራ ቤግ ከምትባል ከሞሪሽስ አርቲስት ጋር ነው። እዛ በሀገሯ እሷ በጣም ትልቅ አርቲስት ነች። ከእሷ ጋር ነው አሁን የህዱን እንጣመረው። ግን ደግሞ በቀጣይ እንትን አላቸው እንግዲህ ኢንተርናሽናል አርቲስት ደግሞ የሚያመጡ ከሆነ ይመርጡ እና ድጋሚም ከኢንተርናሽናል አርቲስት ጋር ደግሞ የመስራት አጋጣሚ ይፈጥራሉ። ለአሁን ግን እኔ ያወቅኩት የላውራ ቤግን ነው። እና የሚዚክ ዳይሬክተሩ ደግሞ ከታንዛኒያ ነው። ያው በቲም ሆኖ ስለሚሰራ እንዳልከው ከትልልቅ አርቲስቶች ከነበረነ በጣም ትልቅ እድል ነው የማስባለሁ። ከዚህ ቀደም የሄዱ በጣም ጓደኞች የሆኑ ሙዚቀኞች በዚህ ኮክ ስቱዲዮ ላይ ተሳትፎ ተመልሰዋል። እና ያገኟቸውን ጥቅሞች በሙዚቃው ላይ ፕሮፌሽናሊ የጨመሯቸውን ነገሮች ያወራቸው ነገሮች አሉ። ያ የመጀመሪያው ስለ ራሳቸው የሚሰጡትን ግምት እንዲያስተካክሉ በደንብ ምስሉን የሰጣቸው ነው። አንዳንዴ እንደ አርቲስቱ የእኛ ብዙ ይቀረናል ምናምን ብለህ የምታስበው ነገር ሊኖር ይችላል እና እሱን መለኪ እኛ በዚህ አይነት ቁመና ላይ ነው ያለ፣ ነው ጥሩ ትራክ ላይ ነው ያለ ነው ወይም ደግሞ ይህን ይህን ማስተካከል አለብን። የተቀረው የአፍሪካ ሙዚቀኛ መሆን ያለ ሙዚቀኛ የዚህን ያህል ርቀት እየሄደ ነው ሰው፣ በዚህ በዚህ እያሉ ያንን እንዲያስተካክሉና ስለ ራሳቸው የሚሰጡትን ግምት እንዲያስተካክሉ እንደረዳቸው ነግረውኛል። እሱንም አይባቸዋለሁ የአይነት ስሜት ይሰጣል። እንኳን ባለፈው ቡሳራ ፌስቲቫል ዛንዚባር የነበርኩ ጊዜ አሁን እኔ ለነጭ ኦዲየንስ ስራዬን ባቀርብ ምን አይነት ስሜት ይፈጠር ይሆን ብዬ እኔ አንኳሁን በኋላ ማስብበት ነገር የለም። ምክንያቱም እዛ ላይ ሞክር ያለው እንዴት የነበሩ ሪያክሽን እንዴት እንዳቀረብ ነው። ስለዚህ እንደዚህ አይነት መድረኮች ይህንን ነገር እንድታውጠነጥነው፣ በምን ያህል መንገድ ነው መቅረብ ያለብኝ፣ እኔ ምን ላይ ነኝ የሚለው መጀመሪያ ስለ ራሴ ያለን ግምት እንድታስተካክል ያደርጋል። ሁለተኛ ደግሞ ከተለያዩ አርቲስቶች ጋር ያቀራርበሃል። በጣም በርቀት የምትሄድበትን እዛው ከጎን ሆነው ታገኘዋለ። ስለዚህ ስለ ስራዎችም ስለ አስተሳሰብም ስለ ሚውዚክ ፊሎሶፊ እዛው ከአርቲስቱ ቀጥታ መገናኘት በጣም ትልቅ እድል ነው። ለመረዳዳትም በጣም ያስፈልጋል። ለምሳሌ አሁን በቅርብ ስቶን ቦይ ከጋና መጥቶ ነበር። ከኃይለሉት ጋር ኮክ ስቱዲዮ ተጣምሮ ነበር እና የኔ በአንድ ዚህ ሞናርክ ይጮታል ዚህ ሞናርክ አርፎ ስለነበረ መጥቶ ሲገናኙ ሁለቱ ለምሳሌ በጣም ተግባብተው ነበረ። ስቶን ቦይና ሀይለሩት እዛም ስለነበሩ ስቶንቦይ ቦይ ትልቅ አርቲስት ነው። ሀይለሩትም በጣም ትልቅ አርቲስት ነው እና ሁለቱ ሲገናኙ በቃ አየፍ ውህዱ በጣም ከፍተኛ ሆነ። እዚህም ሲመጡ እዛም አብረው ስለነበሩ የአይነት ያ አይነት ትውውቅ ለሙዚቃ ደሞ አብሮ ለመስራት በጣም ትልቅ የሆነ ግብአት ነው እና እሱ እሱ እንደጠቀማቸው ኤክስፖሩ በዛ ላይ ደግሞ በአፍሪካ ውስጥ ከሀምሳ በላይ ሚዲያ ያስተላልፈዋል። ያ ማለት የእኛ አርቲስቶች በተለያዩ ሀገሮች ላይ የመታየት ነው ኢትዮጵያን ለካ እንደዚህ ጠንካራ አርቲስቶችም አሏቸው የሚለውን ደግሞ ያሳያል። የራሳችን ቋንቋ የራሳችን የሙዚቃ ምትም ስላለን እኛ ሜቢ አሳንሰ ነው ልናየው እንችላለን ስላልሞከር ነው ብዬ ነው ማስበው እንጂ ብዙ አሁን የሬጌ አርቲስቶች ትልልቅ ሬጌ አርቲስቶች አሉ። ቋንቋቸውን አብዛኞቹ አንዳንዴ አይታወቅም በምን እየዘፈኑ እንደሆነ፣ ግን ምን ያህል ትልቅ የሆነ ሙዚቃ ይዘው እንደመጡ ይገባሃል። ስትሰማውም በቃ ሳውንዳቸው በጣም ትልቅ ይሆናል፣ ግን የሚያወሩት ነገር ላትረዳው ይችላለና፣ እኛም ጋር ያለው ነገር በቋንቋ በምን በምን አሳንሰ ነው ይቺ ነገር ትሰራለች ሚሆን ምናምን ብለ ስንትን ሊኖረን ይችላል ግን ስንሞክረው በጣም እኔ ዛንዚባር በጣም ነው የተደነኩት። በቃ እጅግ የሚገርም አይነት ማየት ስለነበር ኮክ ስቱዲዮም ላይ የእኛ ልጆች በጣም ትልቅ የሆነ ስራ ሳሚት፣ በዚህኛው ጉዞ ላይ ከኢትዮጵያ አብረው የሚሄዱ ወይ የሚሳተፉ አርቲስቶች እነማን እንደሆኑ ሰምተሃል? ያወቀው ነገር አለ ይኖር? አሉ አሉ እየመለመሉ እንደነበረ ነግረውኛል። ኤግዛክትሊ ማን ማን እንደሆኑ እንግዲህ ለሚዲያ ላይ እንሰጣለን ብለዋል እንጂ እንዲሁ ይሄ እርግጠኛ ያልሆኑ ገሌ ገሌ ብለው የነገሩኝ አሉ፣ ግን እርግጠኛ አይደሉም። እና እነሱን አሁን ብናገራቸው እንዳለሳሳት ሰራለሁ እንጂ አሉ እንዴ ያው፣ ከእኛማ እኛ እኮ በጣም ብዙ አርቲስቶች አሉ፣ የኦሮሞ አርቲስቶች አሉ። ሳሚ በጣም በጣም አመሰግናለሁ። መልካም መንገድ፣ መልካም ስራ ጊዜ ዋናው ትልቁ ነገር ምንድ ነው? ኢትዮጵያውያን አቀንቃኞች ከአፍሪካውያን አቻቸው ጋር በጋራ በመሆን ግንባር መፍጠራቸው አሪፍነቱ አንደኛ፣ ሙዚቃችን ወንዝ መሻገር ይጀምራል። አዎ፣ እኛ የናይጄሪያ ዘፋኞች፣ የሌሎች የአፍሪካ ሀገሮች ዘፋኞችን ልክ እንደ ኢትዮጵያ ዘፋኝ ነው የምናውቃቸው። በደንብ ነው ስለ እነሱ የምናወራው እና እነሱስ እኛን ከቅርብ ጊዜ በኋላ ነው የመጣው። አሁን ናይጄሪያን ዘፋኞችን እና ሌሎች የማሊ ዘፋኞችን ማወቅ ራሱ የጀመረው ቅርብ ጊዜ በኋላ ነው። በተለይ ይሄ የኮክ ስቱዲዮ ወጣቶቹን ድምፃውያን እርስ በርስ እንዲግባቡና አብረው መስራት እንዲችሉ አድርጓቸዋል። አሁን በቅርብ እንዲያውም በጣም በርካታ የአፍሪካ ዘፋኞች አዲስ አበባ እየመጡ ነው ነው እሱ ነው የእኛ ሀገር ዘፈን ልክ እኛ እንደምናውቃቸው እነሱም እንዲያውቁ ያደርገናል ብዬ አስባለሁ። በ ይሄ የኮክ ስቱዲዮ ቅንብር አንድ እርምጃ ይመስለኛል። ለአድማጮች መጠየቅ የምፈልገው ነገር እስከ ዛሬ ድረስ ኮክ ስቱዲዮ ሄደው አሪፍ ነገር ከሰሩ ድምፃውያን መካከል እስኪ ከአንድ እስከ ሶስት ግሬድ ስጡ። ወይም ደግሞ አሪፍ ማን ነበር? አንደኛ፣ ሁለተኛ፣ ሶስተኛ። እንዲያውም በቅርቡ በኢቤስ ተላልፎ ስለነበረ ድምጽ ለመስጠትም ቀለል ይላል። አዎ ማን አሪፍ ነበረ? ማን አኮራችሁ? እስኪ ንገሩን እና እኛም ደግሞ ጥሩ የሰሩትን ማሞገስ አግባብ ስለሆነ ማለት ነው። የምታደምጡት ታዲያስ አዲስን ነው። የሙዚቃ አቀናባሪው ሊሞሸር ነው የሚለው ወሬ ላይ ደርሰናል። የሰርግ ወሬ የበዛ አይመስልም? ከኃይልዬ የሰርግ ዘፈን በኋላ መሰለኝ በጣም ብዙ ሰርጎች፣ በተለይ ኢትዮጵያውያን ዝነኞች በጣም በጣም በከፍተኛ ሁኔታ እየተጋቡ ነው። ደስ ይላል። መንገዱን ከፈትካ። አዎ አንተ ብቻ ነህ በቃ አመተ ምረት አልናገርም አልናገር ነው እንጂ ሚያዚያ ላይ ወሩ ታውቋል ወሩ ታውቋል። ሚያዚያ ላይ ትይዛለህ፣ ጎሻሪ አመተ ምረቱ የለም። ማን ነው ሙዚቃ አቀናባሪ ሊሞሸር የቆረጠው? የሚያገባት ሴት ከሙዚቃ ጋር የተገናኘው? ታላቱ ይለም መሰለ ካሁን በፊት ዳይ ጥላውን ታውቋል። ዳይ ጥላውን ዳይ ጥላውን እንደውም ያስተሰርያልን የቴዲ አፍሮን ያቀናበረው እሱ ነው። እሱ ቤቲ ቤቲን አውቋት ቀዳሜ ገበያ የተዋወቁት ሙዚቃ ልትሰራ እሱ ጋር መታ ነው። ከዛ በኋላ ያው የዚህን ማቀናበሪ ታሪክ እናጣራለን። ስለዚህ እንደ ዳዊት ጥላውን አይነት ነገር ነው ወይንስ የተለየ ነው? ካጣራ ማን ነው ከዛ እንጀምር፣ እስኪ ማን ነው ከሚለው እንጀምር። መኖሪያውን በምድር አሜሪካ ያደረገው በተለይ ከሀገር ውጭ ለሚኖሩ ድምፃውያን በተለይ በሙዚቃ ማቀናበር ረገድ እዛው አጠገባቸው መገኘቱ ብዙ ነገር አቅሎልናል እያሉ የሚናገሩለት ሄኖክ ነጋሽ ነው። ኦ ሄኖክ ነጋሽ በጣም በርካታ ስራዎችን ሰርቷል እኮ ና በጣም በርካታ ስራዎች ያሉት ብዙ ተወዳጅ የሆኑ ስራዎች፣ በተለይ አው ማንን ነው ትሙሽሪት ታውቃለች፣ አው ወይዘሪት መለይ ሀጎስን ነው የሚያገባው። እንግዲህ በእነሱ አቆጣጠር ሜይ 7 ወይም በእኛ አቆጣጠር ሚያዝያ 29 ነው። ሚዜዎቹ በተለይ በሄኖክ ነጋሽ በኩል ያሉት ሚዜዎች እንግዲህ ኮንሰርት ይሁን እንደዛ ነገር ይመስላል። ብርሃኑ ተዘራ አለ፣ አብዮት ካሳሻ አለ መስፍን በቀል አለ እናም ማርኮን ሮማኖ አራቱ ናቸው እንግዲህ ሚዜዎቹ። ስለዚህ ብርሃኑና መስፍን ሲያቀነቅኑ አብዮስ ክስ ያወርዳል ማለት ነው ሰርጉ ላይ። ስለዚህ በአንድ አያስፈልግም፣ ምክንያቱም ማርኮን ራሱ የጃኖ ባንድ የበፊት ሙዚቀኛ ነው። ስለዚህ አቀናባሪ አለ ራሱም ዝም አይልም። በጣም ወጪ ቆጣቢ ሰርግ ነው በጣም ይመስላል። እንግዲህ ለዝነኛው የሙዚቃ አቀናባሪ ለሄኖክ ነጋሽና ባለቤቱ መልካም ጋብቻ ይላል ታዲያ